ዘሽን ግቢ አቻለም ለምሮማ አቻለም። ምክንያትሽ ተኝቷል ተኝቷል እኮ በተኛበት ምንም ችግር የለውም። ቆይ ብታየው ምን ትፈጥርለታል? አንተ ራሱ ካገኘ አለሙ ነው ጠራን። ራሱ ካገኘ አለሙ ነው አይደለም እሱ አንጀራ ሴኔ ጠራኔ። አሁን አስገቢኝ ከቻልሽ

ውጣልኝ ከሆነ ውጣልሻለሁ። ትግስት ማለት አይ አይ አይ አስጨመጣጣ አበዛኸው። እሺ አዎ። በቀን በቀን ከፀሐይ እየመጣ ልጁን ካላየው አይቻልም። ካየው እኮ ሳምንት ነው ነው አሉነ ሊሆን ነው። አምስት ቀን ሆኖኛል አይደለ? የምር ሆኖኛል። አምስት ቀን ከመቼ ቆጠርከው? ስድስት ቀን ሆኖኛል። ሰባት ቀን የሚሆነው አይቻልም ይወጣ እያልሽ ነው? ቤትሽ ስለመጣው ቁጭ በል ብያለው። ስለዚህ ብወጣልሽም ልትተኛ ነሽ? ቅድም ቁጭ በል ብዬ ነበር ወይ ልጅ ልሂድበት ወይንም ልወጣበት ከፀሐይ ስለመጣ ካይቻለም ብትወጣ ይሻልኛልሸ ነው

አ ያውልሽ ጸጉሩን ምንም እንዲሆን እንዳትቆርጭው። የምር ይሆናል ጸጉሩ ማለት ነው። በኔ ስለወጣ ከድምብ እንዲያድግ እፈልጋለሁ። አይቆርጥም እና እንዳትቆርጭው፣ የምር ትታየኛለሽ። ጸጉሩ እንዳይቆረጥ ቁጫር በደምብ ልጥጋ በኋላ እትን በደምብ እንዲህ ያዘኝ። መያዝ ጀምሮ እንዲህ ጣት ያዘኝ። ምንድነው ምክንያቱ የሚነሳል ያለቅስብኛል ነው እኔ በስንት ክልስ ሲነሳ ማለት ነው አይተሃል ጠራራ ፀሐይ ነው ቤቱ ይሞቃል ሽርቶ ይወጣበታል ለዛ ነው ቤቱ ለራሱ እኮ ብርድ የሚመታው በጣም ይሞቃል። ምንድነው እንደዚህ በዚህ ዝግ በዛ ዝግ በሩ ተዘጋግቶ ኬት ነው ብርድ የሚያገኘው? በዛ ላይ ሙቀቱ ጠራራ ፀሐይ ነው። ምን ነው ብርድ ይመታው? ምድ የሚባለው ስሙ ስም ምንድ የሚባለው ስሙ ብዙ ስም አለው። ብዙ ሰው የሚጠራው አጥሚት፣ አጃ ሙቅ፣ ምናምንራ በሶ። በጌጣ ስም በጌጣ ስም በሶ በሶ ነው ብሎ ሙቅ ባለፈው ማለት ነው። ምንብለ መሰለክ ቪኒሻ እንደተወለደ ጡስ አጠባይቶ ጡት እስከ ስድስት ወር ይጠባል ወይ ነው? እስከ ስድስት ወር ምንድን ነው የሚጠባው? ከስድስት ወር በኋላ አይደለም ወይ ነገር የሚጀምረው? ምናምን ብሎ በጣም ያሳዝናል። ቢንያም፣ አንተ በቃ ስለ ጡት ምን ማጣቅም ማለት ነው? እንዴት አይጠባም? ቢንያም እኮ አንተ ብሎ አንቺ፣ እስኪ የምታወሪውን ነገር አስተጋጅ ማለት ነው ልክ እንደተወለደ የሚጠባው ማን ማን አለኝ? ምግብ የሚበላ እኮ ነው የመሰለው። ማን ማን አለኝ የምትወርድ ከሰው በኋላ አይደለም የሚጠባው አይደለም። የራሱ የሆነ ምግብ የራሱ የሆነ መጠጥ ቀለል ቀለል ያለ ነገር ማለት ነው፣ አረቄ ምናምን። ይሄ ደግሞ አረቄ ላይ ያለው አቋም ልዩ ነው። አንተ አረቄ ላይ ዘለ ሰው ነገር ይጠራል ኮ ጁስ ይላል፣ ወተት ይላል እኮ በአንቺ ምክንያት ነው። በአንቺ ምክንያት ሳምባ ወይኔ ከስቼ ወይሆነ ነገር በሞት ጸጸት ነው የሚገልሽ ስለዚህ ከአሁኑ ትሪትመንት ና እንክብካቤ ብታደርግ ይሻላል በምን በአቡካዶ በእንቁላል ምናምን በምንም ብቻ ትሪትመንት አድርግልኝ እኮ ትሪትመንት ለጸጉር ነው እየጠጣው ነው በዚህ ሰሞን እየጠጣው ነው ላይፌ ግን እስከ መቼ ነው እንደዚህ የሚሆነው? እንጂ ግቡ ምንድነው? ኋላ ኋላ ማቤል ላይፌ እስከ መቼ ነው የሚሆነው እንደዚህ? ነገር ምን ብለን ነገር ነው ምናናገራት ነገር አለ ብላችሁ የመጣችሁት እየከሳ ነው የመጣበት ምክንያት ላይ ነው ያለ እሱ ሀሳብ ምን መሰለ ያሳሰበው አብሮሽ ዋነኛ ነገር ነገ ሲገረዝ ልጁ አሳስቦታል። ዋነኛው ነገር ደግሞ ከአራት ስትወጪ አብራኝ ትሆናለች ወይ ሰዓት እያለ በጣም እያሳሰበው በጣም ነው እንዳያሳስበው አለሙ በጣም ላይ ማሰበክ እየጠየቀሽ ያለው ትክክለኛ ጥያቄ ነው። መልስ ካለሽ መልሽ፣ ከሌለሽ ማለት ጥያቄ ሳይሆን፣ ማለት አንቺ ከአራስ ከወጣሽ በኋላ አብረሽ ትኛለሽ ባላይ እናፈቃል ግን እሷ ተቋቁማ ችለው እና አንተ ጋር ላለመሸፈት ይመስለኛል። እስኪ በስነ ስርዓት ተቃፊኝ ውንጭ ሳሚኝ እንደባል መጣክ እንኳን መጣሽ ይዘበልኩ እንደዚህ የሚልሽ ባል እድለኛ ነሽ። አሁን በስነ ስርዓት አቅጣሽ ሰላም በይ

ሲጎዳ ማየት እና አንቺ ደስ ብሎች ነው ማን የተጎዳው መች ተጎዳ ምንም ትሪት አታርግኝ ልጅ ከመጣ ጀምሮ አትደውይልኝም በፊት ተጣልተን ትደውልኝ ነበር ተወርኝ ነበር አሁን ግን ምንም ነገር ወፍ በህልምህ ነው ተጣልተን የሚደውልልን ሩታት ያ ምትቀድግብኝ እኛ ትልቅ ሰዎች ነን አይደለም አሁን እኮ ምንም አንጠብቅም